ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። ስለ ቶንሲል ህመም ስናነሳ ሁለት አይነት ሰዎች ነው ያሉት። የመጀመሪያዎቹ የቶንሲል ህመም ታመው ማያውቁ፣ ቢታመሙ እንኳን ያን ያህል ህመም ሳይፈጠርባቸው በቶሎ የሚያገግሙ አሉ። ሁለተኞቹ ሰዎች የቶንሲል ህመም ሲያማቸው ራስ ምታት፣ የአፍ ጠረን መቀየር፣ ምግብ መዋጥ መቸገር፣ አልፎም ተርፎም እስከ ሰርጀሪ ወይም የቀዶ ጥገና ህክምና ደረጃ ድረስ የሚያደርሳቸው ሰዎች አሉ። ታዲያ እነዚህ ሰዎች ምን የተለየ ነገር ተፈጥሮ ነው ከመጀመሪያዎቹ ሰዎች በተለየ መልኩ በዚህ ልክ ህመም የሚያሰቃያቸው፣ የመጀመሪያዎቹ ሰዎች ጋር ምን የተደበቀ ምስጢር ኖሮ ነው ይህን ህመም እንብዛም ማይከፋባቸው? ቶንሲል ከምላስ በስተጀርባ በላንቃ የጎን ግድግዳ ላይ በሁለቱም በግራና በቀኝ በኩል የሚገኙ ናቸው። እነዚህም የላንቃ ክዳንንና የአፍንጫን የውስጠኛውን ክፍል የሚያገናኙ ሲሆን በአፍና በአፍንጫ የሚገቡ ተህዋሲያንን በመዋጋት እኛን ከበሽታ የሚከላከሉ የሰውነት ክፍሎች ናቸው። በዚህ ቪዲዮ ለቶንሲል የሚያጋልጡንን ምክንያቶች እንመለከታለን። በተጨማሪም ቶንሲልን መከላከያ መንገዶች፣ እንዲሁም በቤታችን ውስጥ ቶንሲልን ለማከም ማድረግ የምንችላቸው ህክምናዎችን እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫን አዳዲስ ቪዲዮ ስነለቅ ወዲያውኑ እንዲደርሶት አድርጉ። እንደተለመደው ይህን ቪዲዮ ላይክ በማድረግ ያበረታቱን። የቶንሲል ህመም ብለን የምንጠራው ቅድም የጠቀስናቸው እነዛ በጉሮሯችን የሚገኙ ኳስ መሳይ ሰውነት ክፍሎች በባክቴሪያ ወይም በቫይረስ በሚጠቁበት ሰዓት እነዚህ የሁለት የቶንሲል ክፍሎች ያብጣሉ፣ ይቆጣሉ እንዲሁም ይቀላሉ። ስለዚህ በዚህ ምክንያት የሚመጣው ችግር የቶንሲል ህመም ይባላል። የቶንሲል ህመም በቫይረስና በባክቴሪያ የሚመጣ ሲሆን ሁለቱም የተለያየ አይነት ደረጃ ያለው የቶንሲል ህመም ነው የሚፈጥሩት። የመጀመሪያውም በቫይረስ የሚመጣውን ስንመለከት ይህ የቶንሲል ህመም በባክቴሪያ ከሚፈጠረው አንጻር እንብዛም ለከፋ ደረጃ የማያደርስ ሲሆን በቀላሉም መዳን የሚችል ነው። ከሚያሳየው ምልክቶች ውስጥም ከበድ ያለ የጉሮሮ መከርከር፣ መጥፎ የአፍጠረን ስንውጥ ህመም መሰማት የመሳሰሉ ብዙም ከበድ ያላሉ ህመሞችን ሊያስከትል ይችላል። እንደሚታወቀው እነዚህ ኳስ መሳይ የሰውነት ክፍሎች የተሰሩት በነጭ የደም ሴል ነው። ነጭ የደም ሴል ስራው እኛን ከተለያዩ በሽታዎች መከላከል ሲሆን ቅድም በዚህ ቪዲዮ መግቢያ ላይ እንደገለጽ ነው እነዚህ ጥሩ በሽታ የመከላከል አቅም ያላቸው ሰዎች ቶንሲል እንዲከሰት ያደረገውን ቫይረስን በውስጣቸው ያለው ኢሚዩን ሲስተም፣ ነጭ የደም ሴል ይህንን ቫይረስ በቀላሉ መግደል ማጥፋት ስለሚችል እምብዛም ጎልቶ የወጣ የህመም ስሜት ሳይሰማቸው በቀላሉ ይድናሉ። በሽታ የመከላከል አቅማችንን የምናሳድግባቸው የተለያዩ መንገዶች ያሉ ሲሆን ከእነዚህም ውስጥ የመጀመሪያው የአመጋገብ ስርዓታችን ውስጥ አትክልትና ፍራፍሬ ማዘውተር ነው። በተለይ በሽታን የመከላከል አቅማችንን በጥሩ ሁኔታ የመጨመር ኃይል ያላቸው ለምሳሌ ጎመን፣ ሰላጣ፣ ፍራፍሬዎችን ማዘውተር ይኖርብናል። ሁለተኛው በሽታ የመከላከል አቅማችንን የሚያሳድገው ሬጉላር የሆነ በየጊዜው የአካል ብቃት እንቅስቃሴን ማድረግ ነው። በዚህም ጊዜ በሽታን የመከላከል አቅማችንን ብቻ ሳይሆን የሚያድገው የአተነፋፈስ ስርዓታችንን፣ የልብ ምት ስርዓታችንን እንዲሁም ዘርፈ ብዙ ጠቀሜታዎችን ይሰጠናል። ሌላኛው በሽታ የመከላከል አቅማችንን የሚያሳድገው የተመጣጠነ እንቅልፍ መተኛት እና ከጭንቀት መራቅ ነው። በተለይ የሰው ልጅ ከሰባት እስከ ዘጠኝ ሰዓት ያላነሰ የእንቅልፍ ጊዜን ቢያሳልፍ በጣም ጥሩ በሽታ የመከላከል አቅምን ይገነባል። ከዚህ ጋር በተያያዘ ጭንቀትን መቀነስ፣ ራስን የከፋ ጭንቀት ውስጥ አለማስገባት በሽታ የመከላከል አቅማችንን ያዳብራል። ከነዚህ በተጨማሪ ቫይታሚን ሲ፣ ቫይታሚን ዲ፣ ዚንክ እነዚህን የመሳሰሉትን መጠቀም በሽታ የመከላከል አቅማችንን በበቂ ሁኔታ ያሳድጉልናል። ካስተዋልን ህፃናትን ከአዋቂዎች ስናነጻጽር ገና ብዙ ያልኖሩና ልጅ ከመሆናቸው አንጻር በሽታ ተከላካይ ነጭ የደም ሴሎቻቸው በበቂ ሁኔታ ያልዳበሩ ስለሆነ የቶንሲል ህመም ሲያማቸው ከአዋቂዎች ከፍ ባለ ሁኔታ ከበድ ያለ ህመም ሲያስተናግዱ የሚስተዋሉት ከዚህ በተጨማሪ ህጻናት የቶንሲል ህመም መንስኤ ለሆኑት ቫይረስ እና ባክቴሪያ ተጋላጭነታቸው የሰፋ ነው። በሚጫወቱበት ሰዓት ሌላም ተግባር ሲያደርጉ እጃቸውን ወደ አፋቸው ውስጥ ስለሚከቱ ለቶንሲል ህመም መንስኤ ለሆኑት ቫይረስ እና ባክቴሪያ ይበልጡኑ ተጋላጭ ናቸው። እንደተለመደው ይህ ቪዲዮን ላይክ በማድረግ ያበረታቱን። በኮመንት መስጫ ውስጥ እርሶ ከቶንሲል ህመም ጋር ያጋጠሙትን ገጠመኝ ያጋሩን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያድርጉ። አዳዲስ ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። ሁለተኛው የቶንሲል አይነት በባክቴሪያ የሚመጣ ሲሆን ከመጀመሪያው በቫይረስ ከሚመጣው አንጻር ትንሽ ጠንከር ያሉ ህመሞችን የሚፈጥር ነው። ከምልክቶቹም ውስጥ አንገታችን አካባቢ ህመም መሰማት፣ ትኩሳት፣ ራስምታት፣ ብርድብርድ ማለት፣ መጥፎ የአፍ ጠረን፣ ለመዋጥ መቸገር ከዚህ በተጨማሪ ይህ በባክቴሪያ የሚመጣ የቶንሲል አይነት በተለይ እነዚህ ኳስ መሳይ የቶንሲል አካል ክፍሎቻችን በህመሙ ምክንያት ክብ ክብ ነጫጭ ምልክቶችን ይፈጥራሉ። እነዚህ ነጫጭ ክብ ክብ ምልክቶች ይህ በባክቴሪያ የሚመጣው የቶንሲል ህመም ከፍ ያለ ደረጃ ላይ መድረሱን የሚያመላክቱ ናቸው። በዚህም ምክንያት ደረጃው ከፍ ያለ የህመም ስሜቶች ይፈጠራሉ። በዚህም መጠኑ ከፍ ያለ ራስ ምታት መጠኑ ከፍ ያለ አንገታችን አካባቢ የህመም ስሜት እንዲሁም ምግብ ለመዋጥ መቸገር የመሳሰሉትን ህመሞች ይፈጥራል። ይህ አይነት የቶንሲል ህመም በትንፋሽ አማካኝነት ከሰው ወደ ሰው ሊተላለፍ ይችላል። በተለይ በዚህ ህመም ጊዜ ከአዋቂዎች በላይ ህፃናቶች ክፉኛ ይጎዳሉ። ምግብ ለመዋጥ አስቸጋሪ ሁኔታን ስለሚፈጥር ህፃናት ምግብን አይበሉልንም፣ ፈሳሽም አይወስዱም። ስለዚህም ምግብ ባለመመገባቸው፣ ፈሳሽን ባለመውሰዳቸው ይጎዳሉ እንዲሁም ከዚህ ህመም የመዳናቸውን ፍጥነት በእጅጉ ስለሚቀንስባቸው በቶሎ ከዚህ ህመም አለማገገምን ያስከትልባቸዋል። ይህን በባክቴሪያ የሚመጣ የቶንሲል ህመም ወደ ጤና ተቋም የደም መታከም ያለብን ሲሆን ችላ ካል ነውና ረዘም ያለ ጊዜ የምንሰጠው ከሆነ ወደ ተለያዩ የአካል ክፍሎች በመውረድ ለምሳሌ ለልብ ህመም፣ ወደ ኩላሊት ከወረደ ደግሞ የኩላሊት መድካምን የሚያስከትል አልፎም ተርፎም እስከ ህይወት እልፈት የሚያደርስ ህመም ነው። በተለይ የህክምና ባለሙያ የሚሰጡንም መድኃኒቶች ትንሽ ተሻለን ብለን ሳናቆራረጥ መውሰድ ይኖርብናል። ምክንያቱም እነዚህ ባክቴሪያዎች መድኃኒቱን የመላመድ ባህሪ ስላላቸው ለከፋድ ጉዳት ያጋለጡናል። የቶንሲል ህመምን መከላከያ መንገዶችን ስንመለከት በዋናነት ቀዳሚ ቦታ የሚይዘው የግል ንጽህና መጠበቅ በተለይም የአፋችንን ንጽህና መጠበቅ ቢቻል በቀን ሁለት ጊዜ ጥርሳችንን መቦረሽ፣ እንዲሁም የቤትና የአካባቢያችንን ንጽህና መጠበቅ አለብን። ሌላው የጥርስ ህመም ችግር ካለብን የጥርሱ ኢንፌክሽን ወደ ጉሮሮ ሄዶ የቶንሲል ህመም ከማድረሱ በፊት መፍትሄ መውሰድ ያስፈልጋል። የጥርስ ህመም ወደ ጉሮሮ የመዛመት ባህሪ ስላለው ለቶንሲል ህመም መንስኤ ሊሆን ይችላል። ስለዚህም ጊዜ ሳንሰጥ ወደ መፍትሄው መሄድ ይኖርብናል። ሌላኛው የቶንሲል ህመም መከላከያ መንገድ እጅን በተገቢ ሁኔታ መታጠብ ነው። እጅን በሳሙና በደንብ አድርጎ መታጠብ እጃችን ላይ የሚገኙ ቫይረስና ባክቴሪያ ስለሚያስለቅቅ እጃችንን በሳሙና በደንብ መታጠብ ይኖርብናል። በተለይ ህፃናት ከጨዋታ መልስ፣ እንዲሁም ከመጸዳጃ ቤት መልስ እጃቸውን በሳሙና በደንብ አድርገው እንዲታጠቡ ማድረግ አለብን። ሌላኛው የቶንሲል መመከላከያ መንገድ በሽታ የመከላከል አቅማችንን ማሳደግ ነው። ቅድም እንደጠቀስነው የተመጣጠነ ምግብ መመገብ፣ ስፖርት መስራት፣ የመሳሰሉትን በማዘውተር። በሽታ የመከላከል አቅማችንን በማሳደግ ራሳችንን ከቶንሲል ህመም መጠበቅ እንችላለን። የቶንሲልን ህመም በህክምና ክትትል ማዳን የሚቻል ሲሆን ከህክምና ባለሙያ ጋር በመነጋገር ህመሙ እንዳለበት የደረጃ መጠን የተለያዩ መድኃኒቶችንና መፍትሄዎችን ማግኘት ይቻላል። አንዳንድ ጊዜ የቶንሲል ህመም መጠኑ እየሰፋ እና ከፍ ወዳለ ደረጃ ከደረሰ የቀዶ ጥገና ህክምና እንደ አማራጭ ሊሰጥ ይችላል። የቶንሲልን ህመም ከዘመናዊው ህክምና በዘለለ ቤታችን ውስጥ ባሉ ቀላል ዘዴዎች ማከም ይቻላል። እንደ መፍትሄ የምንወስዳቸው የተለያዩ አማራጮች ያሉ ሲሆን በተለይ በቫይረስ የሚመጣውን የቶንሲል ህመም በቀላሉ ማዳን ይቻላል። ከእነዚህም ውስጥ የመጀመሪያው ሙቅ ውሃ ውስጥ ጨው ጨምሮ በቀን ሁለት ጊዜ ጉሮሯችን ላይ አድርጎ በመትፋት ማዳን ይቻላል። ሁለተኛው የሙቅ ውሃ እንፋሎት መታጠን፣ ሶስተኛው ትኩስ ትኩስ ነገሮችን መውሰድ፣ የዝንጅብል ሻይ የሎሚሻ የመሳሰሉትን መውሰድ በአራተኛም በቂ እረፍት በማድረግ የቶንሲል ህመም ማከም ይቻላል። የቶንሲል ህመም ችላ መባል የሌለበት ህመም ሲሆን፣ ባስ ካለ ወደ ሌላ የሰውነት ክፍሎች የመዛመት እድል ያለው ህመም ነው። ይህ ህመም መጠኑ እየሰፋና ከፍ ወዳለ ደረጃ የሚደርስ ከሆነ እስከ ሰርጀሪ ህክምና ድረስ ሊያደርሰን የሚችል ችግር ነው። በዚህ ቪዲዮ እንደጠቀስነው ለቶንሲል ህመም ዋነኛ ምክንያት የሆኑት ቫይረስና ባክቴሪያ ናቸው። ስለዚህም እነዚህን ተዋሲያን ለመከላከል የራሳችንን፣ የቤተሰባችንን፣ የአካባቢያችንን ንጽህና መጠበቅ ማዘውተር ያስፈልጋል። በተለይ ህፃናት ከጨዋታ መልስ እጃቸውን በአግባቡ በሳሙና እንዲታጠቡ ማድረግ ይኖርብናል። አይሆፕ ይህ ቪዲዮ ጠቅሞታል ብዬ አስባለሁ። እንደተለመደው ይህ ቪዲዮን ላይክ በማድረግ ያበረታቱን። በኮመንት መስጫ ውስጥ እርሶ ከቶንሲል ህመም ጋር ያጋጠሙትን ገጠመኝ ያጋሩን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያድርጉ። አዳዲስ ጤናነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ።